ውድና የተከበራችሁ የኩል ፕሮዳክሽን ቤተሰቦች ለመላ ኢትዮጵያውያን የምስራች ሊሆን የሚችል ዜና ይዘን መጥተናል። እንግዲህ ኤዜ እማማ ታይባ ቡሽራ አንድ መቶ ሰላሳ አምስተኛ አመቷን አክብረን ይህንን አመቷን ስናከብር ደግሞ ማራኪ ወግ ፕሮግራሙን ሰርቶ ወደ ሚዲያ ካበቃው በኋላ ብዙ ተከታይ ያለው የጉርሻ የፌስቡክ ገጽ እንደዛው እሱም ወደ ህዝብ ነገር ግን በዓለም ላይ ረጅም እድሜ ኖረች ተብሎ በክብረ ወሰን የተመዘገበላት የነበረችው ብራዚላዊቷ መነኩሴ በ116 ዓመቷ ነበር። እንግዲህ ይህንን መሰረት አድርጎ የብራዚላዊቷ መነኩሴ የህይወቷን ማለፍ ምክንያት በማድረግ እንግሊዛዊቷ አንድ መቶ 15 ዓመት ከዚህ 252 ቀን በመኖሯ ዓለም ክብረ ወሰን ሆኗል። ይህ ማለት ደግሞ እኛ ጋር ያለችው ኤዜ 135 ዓመት ስለሆነ ከእንግሊዛዊቷ እናታችን ደግሞ እማማ ታይባ በ20 ዓመት ትበልጣለች። ስለዚህ ይህን የዓለም ሪከርድን ወደ ሀገራችን ማምጣት የምንችልበት ሰፊ እድል እንዳለን ያሳያል። ይህ አይደለም በሀገራችን ኢትዮጵያ አይደለም ለአፍሪካዊ ወንድሞቻችን፣ በመላው ዓለም ይህ ዜና ተሰራጭቶ የዓለም ክብረ ወሰን ኢትዮጵያ እጅ ላይ የመግባት ሰፊ እድል አለን። ስለዚህ መላው ኢትዮጵያውያን ታሪካ ሀገራችንን ወደ ቦታው ለመመለስ ኢትዮጵያ ኃያልነቷን ኢትዮጵያ የክብረ ወሰን ባለቤት መሆኗን ለማሳወቅ ይህንን ቪዲዮ ቢያንስ እጃችሁ ላይ ከደረሰ አስር ጊዜ ኮፒ ሼር ያድርጉ፣ ላይክ ያድርጉ። ኩል ፕሮዳክሽን ትክክለኛ ኢትዮጵያዊ ፕሮዳክሽን እያላችሁ ኮመንት አድርጉ። ዲዩቲ እያደረጋችሁ ላለም እንድታደርሱልን እናሳስባለን። ምንጊዜም ፕሮግራማውን በኩል ፕሮዳክሽን ያድምቁ። የትኛውም አይነት ይሁን ለሰርግ፣ ለልደት፣ ለተለያዩ ግብዣዎች ኩል ፕሮዳክሽን ድምቅ፣ እምር፣ ፍክት ባለ ሁኔታ ፕሮግራሙን ያደምቃል። ኩል ፕሮዳክሽን የኔ ያንተ የእሱ የእሷ ብቻ ሳይሆን ኩል ፕሮዳክሽን የሁላችን ፕሮዳክሽን ነው።